ጤና ይስጥልኝ የተወደዳችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አፍሬያችሁ ቆያለሁ። በቅድሚያ በእክሉ የተፈጠረው ግጭት ሰብአዊና ቁሳዊ ጉዳትን በማስከተሉ መፍትሄ ሊሰጠው እንደሚገባ የጎንደር ከተማ ነዋሪዎች ተናገሩ። የአማራ ሕዝብ ጥያቄዎች መፈታት ያለባቸው በውይይት እንጂ በነፍጥ አለመሆኑን ነዋሪዎች ተናግረዋል። የነዋሪዎቹ አስተያየት እንደሚከተለው ይቀርባል። መልካም። ስሜ በላይ አባተ ይባላል። የጎንደር ከተማ ነዋሪ ነኝ። ሰላም ሁኔታ ባለፈው ያሳለፈውና ጥሎት ያለፈውን ችግር ወስደን ስንመለከት መሰረታዊ የሆነ ብዙ ችግሮች አጋጥመዋል። አንደኛ የኑሮ ውድነቱ እንዲባባስ አድርጓል። በማህበራዊ ልማት ዘርፉ ላይ ጉዳት አምቷል። ለምሳሌ በትምህርቱ ላይ ብንወስድ ትምህርት ህጻናት፣ መማር እየተገባቸው ትምህርት ቤት ያሉ ያሉ ህጻናት ብዙ ናቸው። የኢኮኖሚ እንቅስቃሴው እንዲነቃቃ፣ ማህበራዊ ልማት ዘርፎች እንዲነቃቁ፣ ህጻናት ትምህርት ገበታ ላይ ጊዜያቸው እንዲያሳልፉ ለማድረግ ሁሉም ሰው በየደረጃው መስራት ና ቀላል አይደለም ያለው ነገር። ስሜ ዮሐንስ ጌታውን ይባላለሁ። ያው የጎንደር የጎንደር ከተማ የቀበሌ ሶስት ነዋሪ ነኝ። በወቅታዊ ነገር ያሳጣን ነገር በጣም ብዙ ነገር ውድመት፣ በዚያ ላይ የኢኮኖሚ በጣም የሁሉ ነገር ብቻ በአጠቃላይ በጣም ብዙ ነገር አሳጥቶናል። ከተለያዩ ሀገሮች የሚመጡ የነበሩትም በዚያው በዚህ በጦርነቱ ምክንያት አይመጡም ቀርተዋል። በዚያ ላይ ደግሞ አንደኛ ስጋት ሰውም ስጋት ላይ ነው። ስሚያ የሊካ ሰውን እባላለሁ ያው የጎንደር ተወላጅ ነኝ ያው ጦርነቱ ባይዘወይ በቃ ኪሳራ እንጂ ትርፍ እንደሌለው እና የኢኮኖሚም ድቀትም ሰው ወጦ መግባት መስራት አልቻለም። ያያ ጉዳት አለው። የአማራ ሕዝብ ጥያቄ እንዴት ይፈታል? ሰላማዊ በሆነ መንገድ ነው የሚፈታው። አሁን ጥያቄዎች የቆዩ ጥያቄዎች አሉ ሁሉም ያነሳቸው። ግን ይህ ጥያቄ የሚመለሰው ወይም የሚፈታው በጦርነት ሳይሆን በመወያየት በመነጋገር፣ እና በደንብ በሰከነ መንገድ ቁጭ ብሎ ውይይት አድርጎ ለችግሮቹ መፍጫ መንገዱ ውይይት ነው የሚለውን ነገር የጋራ ማድረግና ለዛ ደግሞ ተገዥ መሆን ያስፈልጋል። ከዛ ውጭ ግን ለአማራ ህዝብ እታገላለሁ እያልክ የአማራ ህዝብ የሚጠቀምባቸውን ሪሶርሶች ማውደም የአማራ ህዝብ የሚጠቀምባቸው የሚገለገልባቸውን ተቋማት በማፍረስና መንገድ በመዝጋት ሌላም ሌላም ነገር በማድረግ የአማራ ህዝብ ጥያቄ አይፈታም። በጋራ በመሰብሰብ በአንድ ላይ ሆነ በቃ በመወያየት ፖለቲካ የሆነ በቃ ምንም ነገር ያልተጨበጠ ነገር ይዘ ከማራገብ ይልቅ በአንድ ላይ መክረህ እውነተኛውን መረጃ እንትን ማለት የሆነ ነገር ተሰጥቶት ወጣቱም ተሰብስቦ የኃላፊነቱን ድርሻውን እንዲወጣ በቀን መጠበቅም ካለበት እንደዚህ ያው ከተማውም እንደሚታየው አንዳንዴ ጦርነት ምናምን እንደዚህ ስለሚከሰት ወጣቱም ቢሆን በአንድ ላይ ተደራጅቶ ተሰብስቦ እንትን ብሎ ትምህርቱን መውሰድ። የቱሪስት መስህቦ የነበረው እንቅስቃሴ እንደ ድሮ አይደለም። ያ ያ ደግሞ ያው ስራው እንዲቀዘቅዝ አርቆታልኝ። ሁለቱ ሁለቱም አካሎች ሆነ ህዝቡ ያው ሰላም ፈላጊ ነው። ያው በሰላም እንዲፈታ የሚሆነውን ነገር ሁሉ መሞከር ነው። በቃ የበለጠ ተጠናክሮ እንዲቀጥል ሁሉም የድርሻ መወጣት አለበት። አሁን ለከሌ ለከሌ ተብሎ የሚሰጥ ሳይሆን ሁሉም በየደረጃው ያለው ማህበረሰብ ሰላም እስከፈለገ ድረስ ወጥቶ በሰላም ለመግባት ከፈለገ ሰርቶም ለመግባት ከፈለገ የሰላም እንቅስቃሴውን ሰላማዊ ማድረግ አለበት። ስለዚህ ሁሉም ሰው ለሰላም መስራት አለበት እያምናለሁ። መንግስትም የህዝቡን ጥያቄ ሰምቶ ለመ የሆነ መፍትሄ መስጠት አለበት። የአገር ሽማግሌዎችም ትምህርታቸውን መቀ እነሱ ሁሉን ስለሚያውቁ የማያውቀውን ወጣት ሰብሰብ አድርገው ቢያስተምሩ እንትን ቢሉ በጣም ደስ ይላል። ቢመክሮና ቢሉ የተሻለ ነው ይሆናል እያስባለሁ። ያው ከሀገር ሽማግሌ ሰላም ነው የሚፈልግ። ያው ሰው ወጦ መግባት መስራት ነው የሚፈልግ። የአካባቢውን ሰላም በማረጋገጥ ማኅበረሰቡ የሚያነሳቸው የልማት ጥያቄዎች ምላሽ እንዲሰጣቸው በማዕከላዊ ጎንደር ዞን የላይ አርማጭሆ ወረዳ ነዋሪዎች ጠየቁ። ዘላቂ ሰላምን በማጽናት ማኅበረሰቡን ተጠቃሚ ለማድረግ በትኩረት እየሰራ መሆኑን ወረዳ አስተዳደሩ ገልጿል። ሀዲስ አለማየሁ ተጨማሪ ያለው ቄሳብ ተማርያም ተስፋና ሀጂ መሐመድ ሰይድ በላይ አርማጭ ወረዳ የትክል ድንጋይ ከተማ ነዋሪዎች ናቸው። ነዋሪዎቹ የሃይማኖት አባት እንደመሆናቸው ምዕመናኑ ዘላቂ ሰላም ላይ እንዲተጋ እያስተማሩ እንደሆነ ነግረውናል። መንግስትም ቢሆን የህብረተሰቡን የልማት ጥያቄዎች እንዲፈታ ጠይቀዋል። እኛ የምንፈልገው ልማት እኛ የምንፈልገው ፍቅር፣ እኛ የምንፈልገው ልማት፣ አልምንቶ ለተኪ ትውልድ፣ ለሕፃናቶች፣ ለሚወለዱት፣ ላለው ለግሮ፣ ለግንባሩ፣ ለአባቶች ልማት ነው የምንፈልገው። ሌላም ሌላም በለው በአጠቃላይ የንግድ ልውውጥ በለው ይህ ሁሉ ችግር ሊያመጣ የቻለ ሰላም በመታጣቱ ነው። ለዚህ ሰላም ደግሞ መንግስት የበኩሉን ከጎናችን ተሰልፎ አግባብነት ያለው የማስተማር ሊሰጥ የሚችልበትን መንገድ መፈጠር አለበት። ከሰሞኑ በላይ አርማጮ ወረዳ የተሰሩ የልማት ስራዎችና የጸጥታ ተግባሩን የሚደግፍ ህዝባዊ ሰልፍ መካሄዱ ይታወሳል። በህዝባዊ ሰልፉ ላይ የላይ አርማጮ ወረዳ ዋና አስተዳዳሪ አቶ አስረሳው ደሴ ባስተላለፉት መልእክት የነዋሪዎችን የልማት ጥያቄዎች ለመቅረፍ በተሰሩ ስራዎች ከትምህርት፣ ከመንገድና ከንጹህ መጠጥ ውሃ ችግር ጋር ተያዙ የሚነሱ ቅሬታዎችን ለመቅረፍ የተሰሩ ተግባራት ስለመኖራቸው አንስቷል። አካባቢያችን ሰላም በመሆኑ ወገን የእናቶችና የህፃናት መርጃ ማህበር በተመሳሳይ ትክልድንጋይ ከተማ በልማት በር ሁለተኛ ደረጃ ትምህርት ቤት ትምህርታቸውን አጠናቀው ዛሬ በስራ ላይ የሚኖሩ በውጭ ሀገር የሚኖሩ ወገኖቻችን የልማት በር ሁለተኛ ደረጃ ትምህርት ቤት በ8 ሚሊዮን ብር ወጭ የተደረገ የግራውንድ ፕላስ ዋን የቤተ ንባብ የግንባታ ስራ፣ ከዚህ በተጨማሪ የንጹህ መጠጥ ውሃ ግንባታ እና የውሃ መገኛን በተገቢው መንገድ በማጥናት እያስገነባ ያለው የንጹህ መጠጥ ውሃ ግንባታ ስራ ተጠቃሾች ናቸው። ወረዳውን የሰላም ቀጠና ለማድረግ ጠንከር ያሉ ስራዎች መሰራታቸውን ያነሱት አቶ አስረሳው በአካባቢው አንጻራዊ ሰላም ያለ በመሆኑ ወረዳው ክልላዊና ዞናዊ ኩነቶች እንዲያስተናግድ ሆኗል ብለዋል። ወረዳው አንጻራዊ ሰላም ያለው በመሆኑ ክልላዊና ዞናዊ የተለያዩ ኩነቶች ያስተናገደ በመሆኑ በዘርፉ ከ23 ሚሊዮን ብር በላይ የገበያ ትስስር በወረዳው ተፈጥሯል። የእነዚህ ሁሉ ውጤቶች ደግሞ ሰላም ለሁሉም ሁሉም ለሰላም ብለን የወረዳችን ህዝብ በቅንጅት ስራዎችን ስለሰራን የመጣ ምድል ነው። ኢትዮጵያ ከተረጅነት አረንቋ እንድትላቀቅ እየተሰሩ ያሉ የልማት ስራዎች አበረታች መሆናቸውን ያነሱት የማዕከላዊ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሕዝብ ግንኙነት ዘርፍ ኃላፊ አቶ አማረበሬ ይህን ተግባር ለመቅረፍ ታሪካዊ ጠላቶች እየሰሩ ስለ መሆኑ ተናግሯል። ሀገራችን በዘላቂነት ከተረጅና ልመና ለመውጣት ቆርጦ የተነሳ መንግስትና ህዝብ ስላለን ባለፉት ተከታታይ ዓመታት የተመዘገበ ያለው ዕድገት በተለይ በበጋ የስንዴ መስኖ ልማት፣ በሩዝ ምርት የሜጋ ፕሮጀክቶችን በአጭር ጊዜ ጀምሮ በመጨረስ በመቻላችን፣ የባህር በር ጥያቄን በመጠየቃችን ይህ ሁሉ ያልተመቻቸው የሀገራችን ታሪካዊ ጠላቶች የውስጥ ባንዳዎችንና በብሔር ስም የተደራጁ ጥንፈኞችን ተጠቅመው አሁን ላይ ጦርነት እያወጁብን ይገኛል። የኅብረተሰቡን የልማት ጥያቄዎች በዘላቂነት ለመፍታት ሰላም ቀዳሚ ተግባር በመሆኑ ሁሉም የማህበረሰብ ክፍል እንዲሰራ ተጠይቋል። የመንግስት ሰራተኛውን የአገልጋይነት ስሜት በማሳደግ ማህበረሰቡን በተገቢ መንገድ ለማገልገል እየሰራ መሆኑን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሲቪል ሰርቪስ መምሪያ አስታወቀ። መምሪያው ባለፉት 11 ወራት ያከናወናቸውን ተግባራት ከዞኑ ሁሉም ወረዳዎችና ከተማ አስተዳደሮች ሲቪል ሰርቪስ ጽህፈት ቤት ኃላፊዎች ጋር በሁመራ ከተማ ገምግሟል። መረጃውን ያደረሰን የዞኑ መንግስት ኮሚኒኬሽን ነው። አምሳላሞኜ እንደሚከተለው ያቀርበዋል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ሲቪል ሰርቪስ እና የሰው ሀብት ልማት መምሪያ የ11 ወራት ተግባራቱን ከወረዳዎች እና ከተማ አስተዳደሮች ሲቪል ሰርቪስ ጽህፈት ቤቶች ጋር በሁመራ ከተማ ገምግሟል። ከጊዜ ወደ ጊዜ እየተሻሻለ ቢመጣም አገልግሎት አሰጣጥ ላይ አሁንም ክፍተቶች መኖራቸውን የዳንሻ ከተማ አስተዳደር ሲቪል ሰርቪስ ጽህፈት ቤት ኃላፊና ምክትል ከንቲባ አደራጀው ዋኘው ተናግረዋል። ክፍተቶች ይኖራሉ፣ ግን በሂደት ከጊዜ ወደ ጊዜ የማሻሻሎች ሁኔታዎች አሉ እርስ በእርስ በመማማር ያሉን ክፍተቶቻችንን በመዝጋት እንዲሁም ደግሞ የዜጎች ቻርተር አንድ ሰው ምንድነው አገልግሎት የሚፈልገው ተብሎ የዜጎች ቻርተር ይቀመጥለታል። በስታንዳርዱ መሰረት ይህን መስመር እያስያዝነው ስለሆነ ውጤት ያመጣል የሚል እምነት እንስላለን። ያው ስራውን ጀምረ ነው አለ። በቀጣይ ግን የበለጠ ተጠናክሮ የሚሄድበት መንገድ እናመቻቻለን የሚል ሀሳብ ነው ያለን እንደኛ ማለት። ባለፉት 11 ወራት ከ64 በላይ ለሚሆኑ አዳዲስ ተመራቂዎች የስራ ዕድል መፍጠር መቻላቸውን በጥንካሬ ያነሱት የማይካድራ ከተማ ሲቪል ሰርቪስ ጽፈት ቤት ኃላፊ ወይዘሮ መቤት ከሰተ ናቸው። አዲስ ቅጥር ባይፈቀድል እንኳን በተለቀቀ በዝውውር ወይም ደግሞ በደረጃ እድገት ክፍት በሆነልን የስራ መደብ ላይ እዛ ቦታ ላይ አዲስ ምሩቃን የስራ እድል የፈጠርን መሆን ነው። አገልግሎት አሰጣጡን ለማሻሻል የበጀት የስልጠናና የሰው ኃይል እጥረት ሊፈታ እንደሚገባም ኃላፊዎቹ አንስተዋል። አብዛኛው ስራዎች እኛ መስራት ያለብን ጉዳይ ነው ቢሆንም ግን በጀት የወልቃይት ጠገዴ ሰቲት ሁመራ ዞን ይታወቃል። ከበጀት ጋር በተያያዘ እንግዲህ ሪፎርም ላሟላ ነው ስትል አንዳንዴ ከማቴሪያል ጋር ስለሚያያዝ ይሄ በጀት ጉዳይ እንግዲህ እያንዳንዱ ወረዳ እንዲስተካከልበት መንገድ፣ ክልሉ ደግሞ የሲቪል ሰርቪስ ኮሚሽኑም ደግሞ በዚህ ትኩረት ቢሰጥ እንደገና ደግሞ ስልጠና የመስጠት ሁኔታ ቢኖር ነው። አንደኛ የተሟላ የሰው ኃይል ያልቀጠርንላቸው ተቋማት አሉ። ምክንያቱም እንደ ዞን ተቋማት ከጊዜ ወደ ጊዜ ነው እየተከፈቱ እየሄዱ ያሉ ስለዚህ ተቋም ኃላፊ ተቀጥሮለት የሰው ኃይል የማይሟላበት አይነት ሁኔታ ሲሆን፣ ቅድም ሲባል እንደነበረው ለግልጋሎት አሰጣጡም አስቸጋሪ የሆነ ነገር አለ። ስለዚህ በየጊዜው ቀስ በቀስ እየተከፈቱ እስከሆነ ድረስ በጀትን መሰረት አድርገው ለእነዚህ ተቋማት የሚሆን የተከለከለ የበጀት ቅጥር ቢነሳልን እና ቅጥር እንድንፈጽም ቢፈቀድልን የሚል አለ። ሌላ ደግሞ የማተሪያል እጥረት አለን። በተለይ እንደ ሲቪል ሰርቪስ መያዝ ያለብንን መረጃዎችን ልንይዝ ከሆነ የተሟላ ኮምፒውተር ያስፈልገናል። ስካነር፣ እነዚህ መረጃዎችን ፒዲኤፍ ለማስቀመጥ ስካነር ያስፈልጋል። በየደረጃው ያሉ ተቋማትን በመደገፍ ረገድ ባለፉት አስራ አንድ ወራት ውጤታማ አፈጻጸም መመዝገቡን የዞኑ ሲቪል ሰርቪስ እና የሰው ሀብት ልማት መምሪያ ኃላፊ አቶ ዘሪሁን ነጋ ተናግረዋል። እያንዳንዱ ሲቪል ሰርቪስ ወረዳና ከተማ አስተዳደር ወርዶ ተቋሞችን በመደገፍ የተቋሞችን ውጤት በሚያሳይ እና ለዞኑ መምሪያ በሚገልጽ አማካኝነት ድምር ውጤት ያሳየንበት ጊዜ ነው ከ2016 በጀት ዓመት የተሻለው አፈጻጸም ያለበት የ2017 ዓመት ሆኖ ተገኝቷል። ከዚህ በላይ ደግሞ ከሰራንበት በላይ ለመስራት ደግሞ ያው የቀጣይ አቅጣጫዎች ያስቀመጥን። በአገልግሎት አሰጣጡ ማህበረሰቡን በሚፈለገው ልክ ማርካት እንዳልተቻለ የተናገሩት የመምሪያ ኃላፊው የሰራተኛውን ጥቅማ ጥቅም በማሟላት የአገልጋይነት ስሜት ለመፍጠር እየተሰራ መሆኑን አስረድተዋል። ሰራተኞችን ጥያቄዎች አሉ። እነዚህ ጥያቄዎች በፍትሃዊነት በሚመለከታቸውም በማስረዳት መመሪያ መመሪያ መስጠት ጋር የበጀት ጥያቄ ያለ በጀቱን ጥያቄ ለማስገብ የትምህርት እድልና የጥቅማ ጥቅም የማበረታቻ ነገሮች ደግሞ ለመስጠት ሁሉም ተዘጋጅቶ ከወዲሁ ቸክ ተወርዶ ወደ ስራ ያዘጋጀለ ማለት ነው። መምሪያው ሐሰተኛ የትምህርት ማስረጃን የማጣራት ሂደቱን አጠናክሮ በመቀጠል ብቁ አገልጋይ ለመፍጠር እየሰራ መሆኑ በመድረኩ ተመላክቷል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችኋቸው መንገድ ተጠናቀዋል። ከዜናዎቹ ነው ጋር ዳንኤል ወርቅ አብሬያችሁ ቆየው። ጤና ይስጥልኝ።